ሰላም ሰላም፣ እንደምን ቆያችሁ? ሙሉ ሀሳቦች ነን፣ እለታዊ ዜናዎችን ይዘን ቀርበናል። ዜናዎቹን እየተከታተላችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮመንት እንዲሁም የደውል ምልክቷን አትርሱ። ጥሩ ጊዜ። አንጋፋው የሙዚቃና በገና ተጫዋች ድምፃዊ ሙዚቃ መምህር አለማየው ፋንታውን ከዚህ አለም በሞት ተለዩ። ዩክሬን በሩሲያ ዋና ከተማ ሞስኮና አካባቢ የድሮ ድብደባ አንጋፋዊ ማሲንቆና በገና ተጫዋች ድምፃዊ ሙዚቃ መምህር አለማየ ፋንታውን ከዚያ አለም በሞት ተለዩ። ግጥም ዜማ በመድረስ ክራር በመጫወት የሚታወቁት አለማየ ፋንታ ለበርካታ ዓመታት በያሌል ሙዚቃ ትምህርት ቤት መምህር ሆኖ አገልግለዋል። በተለይም የማሲንቋ አጫወታቸው የሚታወቁ ሲሆን በአለም ዙሪያ የኢትዮጵያን ባህል ማስታወቅም ችለዋል። የሶስተኛው ብሔራዊ ድህረ ምረቃ የፈተና መስጫ ቀን መጋቢት 12 ቀን 2017 ዓም መዘዋወሩን የትምህርት ሚኒስቴር አስታወቀ። ፈተናው መጋቢት 5 ቀን 2017 ዓም እንደሚሰጥ ቀን ተቆርጦለት ቢሆንም አንዳንድ ተፈታኞች በአቀረቡ ጥያቄ መሰረት ፈተናው መጋቢት 12 ቀን 2017 ዓም ከጠዋቱ 3 ሰዓት ላይ እንዲሰጥ መወሰኑን የትምህርት ሚኒስቴር መረጃ ያመለክታል። መጋቢት አንድ ቀን 2017 ዓ.ም የተጠናቀቀው የአመልካቾች ምዝገባ እስከ መጋቢት አራት ቀን 2017 ዓ.ም ምሽት 12 ሰዓት መረዘሙን ገልጾ በተለያዩ ምክንያቶች ምዝገባ ያመለጣችሁ ተመልካቾች አመልካቾች ምዝገባችሁ በተሰጠው ቀነ ገደብ እንዲያጠናቅቁ ሚኒስቴሩ አሳስበዋል። ትናንትናው ዕለት መጋቢት አንድ 2017 ዓ.ም ፕሬዚዳንት ጌታቸው ረዳ በሶስት ከፍተኛ የሰራዊት አመራሮች ላይ በጣሉት ጊዜያዊ እገዳ ተከትሎ ደብረጽዮን ገብረ ሚካኤል የሚመራው የህወሃት አባል እገዳው መሰረተ ቢስና የማይተገበር በማድረግ ውድቅ አድርጎታል። ዛሬ ማክሰኞ ጠዋት ደግሞ የክልሉ ሰላም ጸጥታ ቢሮ የጊዜው አስተዳደር ፕሬዝዳንት ጊዜያዊ እገዳው ሙሉ በሙሉ በማጸራር ባወጣው መግለጫ በግልባጫ የተጻፈው ትዕዛዝ እንደማይቀበልና የህግ ማስከበር እርምጃው ይቀጥላልን፣ ብሏል። የሰላም ፀጥታ ቢሮ መግለጫውን ተከትሎ ከመቀለ በ115 ኪሎ ሜትር ርቀት በምትገኘው የአዲግራት ከተማ በሰራዊቱ የታገዘ መፈንቅለ ስልጣን መካሄዱን ለማወቅ ተችሏል። በዩክሬን እና በዩናይትድ ስቴትስ መካከል የሰላማዊ ድርድር ከመጀመሩ አስቀድሞ ዩክሬን በሞስኮ እና አካባቢ ላይ ከፍተኛ አንድ ጀንበር ጥቃት ፈጽማለች። የሩሲያ ባለስልጣናትም በድብደባ ቢያንስ ሶስት ሰው መሞታቸውን ገልጸው ዩክሬን እስካሁን በሞስኮና አካባቢ ላይ የከፈተችው ትልቅ ጥቃት ይመስላል ሲሉ ከሩሲያ የሚመጡ ዘገባዎች አመላክተዋል። የሞስኮ ከንቲባ ሰርጌን ሳቢያን እንዳሉት ወደ ከተማዋ ያቀኑ ሰባ ሶስት ሰው አልባ አውሮፕላኖች እንደከሸፉ ተናግሮ አራት የሞስኮ አየር ማረፊያዎች ለጊዜው በረራቸውንም አቁበዋል ብለዋል። ዕለታዊ ሙሉ ሐሳብ ዜናዎችን የተከታተለ ሰን መስሉ ነበረ አብራቱን ስለጉዳቸው እናመሰግናለን። አሁንም ላይክ እንዲሁም የዲያውት